ዝም ብላችሁ ትከፈታላችሁ የአብርሽ ጠላቶች እሱ ምንም አልሆነ መኪና መጥቶ ስቦ አውጥቶታል እኛም ደርሰን ግብዣው ላይ አንድ ሆነን ሄድን በእውነት የሄርሞ ቤተሰብ ይለያሉ የመኪናን ወጪ ሁላ ሸፍነው አብርሃምን አረጋጉት አቦ ጉራጌ የበላ ነው ክትፎ እና ጠላቶች ብዙ አትደሰቱ እነዚህ ሆዳሞች ድሮም በምግብ እናንተ አትታሙ ሲጀምር ያሱ ጠላት ማን አለ ያው እኔ በአብርሽ የሚጨክን አንጀት የለኝም። ጓደኞቹ ጋር ደዋውዬ ያለውን መረጃ ከአደጋው በኋላ ምን እንደተፈጠረ አጣርቻለሁ ማለት ነው። እኔ አልችልም፣ አብርሽን ወደዋለሁ። በነገር ከለቀቁ ቪዲዮ እስኪለቁ ድረስ ጭንቅ ነው የሚለኝ ማለት ነው። እልሞም ደዋውዬ ጠየቅኩኝ። ጓደኛው ሰው ባንዴ እንደዚህ ጸጋው ይገፈፋል። አብርሽ እንግዲህ ትዳሩን ቤተሰቡን ኦዲንሱን እንዲሁም ጓደኞቹን እንዲሁም ደግሞ ጸጋውን እየተገፈፈ ይገኛል። የምሬ ነው ምላችሁ። ትንሽ ቆይቶ ህይወቱን እንዳያጣ ነው የምፈራው እኔ ማለት ነው። አብርሽን በጣም ነው የምወደው፣ በጣም ነው የምወደው። ነገር ግን ማለት ነው ስህተቱንም መናገር አለብኝ። ገባችኋል? ምክንያቱም እዚች ጋር የምትወዱት ሰው ስህተቱን ስትደግፉ አይደለም፣ ስህተቱን ቀጥ አድርጋችሁ ስትነግሩት ከስህተቱ ሲመለስ ነው። ማስመሰል አላውቅም። ከዚህም በፊት እኔ ሩታን ችግሯን ተናገር ያለሁኝ ስለዚህ፣ የአብርሽንም መናገር ማንም አያግተኝም ማለት ነው። እልሞ ምንድነው አሁን እያልኳቸው ያለው ትላንትና አይታቸዋል። ጥላለ ምንድነው ቅጠል ለቅጠል ጫካ ለጫካ ወንዝ ለወንዝ ዳገት ለዳገት ልጅቷ እያዞረች ህይወቱን አሳጥታው ነበረ ማለት ነው። መንገዱ ትክክለኛና ቀጥተኛ የሆነ መንገድ ነው። ነገር ግን ሄዶ ከድንጋይ ነው የተጋጨው ማለት ነው። እኔ ምኑን እንደነካችበት መኪና ውስጥ አላውቅም። የምሬን ነው ምላችሁ። የሆነ ዳገት ነው ምናምን ያለው ቦታ መንገዱን አሳዩን። ስትሬት ነው ሄዶ፣ ግን ከሌላ ነገር ነው የተላተመው ማለት ነው። እግዚአብሔር ጥበቃውን ሲያነሳ አይደለም ፒስታ መንገድ ላይ ማለት ነው፣ ሀይዌ መንገድ ላይ ትገለባበጣለህ አባቴ። ፈጣሪ በጸጋው ሲያኖረን ነው፣ ገባ በጸጋው ስንኖር እንጂ። የምር በሱ ቸርነት ነው ወጥተን የምንገባው እንጂ የሰው ልጅ በትክክለኛ መንገድ ስለሄደ በፒስታ መንገድ ስለሄደ ምናምን አይደለም። ህይወት እንዲሁም ሞት በቃ ተሸክመን ነው የምንዞረው እና እርጉዝ ሚስቱን አስለቅሶ፣ ኦዲንሱን አበሻቅቶ፣ ኦዲንሱን አስከፍቶ እንግዲህ ታያያችሁ ነው እህቶቹ እናትየውን ሰርፕራይዝ ሲያደርጉ እሱ የለም ዞራት ላይ ነው ከዚች ምኗም በቃ እኔ እ ምኗም የምር ታምራለች ግን ባህሪዋ፣ ስነ ምግባሯ አያምር። ሴት ልጅ ከመልኳ ይልቅ ስነ ምግባሯ፣ ስርዓቷ፣ ድብቅነቷ አላደለ። በቃ ሁሉም ነገሯ ቆንጆ ቢሆን ስነ ምግባሯ ግን መጥፎ ከሆነ እመኑኝ፣ ደስ አትልም። በቃ ብልቅጥቅጥ የምትል ሴት ጥሩ አይደለም። ገባቸ። እና ባለትዳር ህይወት ውስጥ ገብታ እያመፀች ልጁን እያሻፈደች የምትገኝ ሴት እኔ ምን ያህል እንኳን ቆንጆ ብትሆን አልደግፋትም ማለት ነው። ምክንያቱም እዚች ጋ ውበት ረጋፊ ነው፣ የምታየት ነገር ሁሉ ረጋፊ ነው። ግን ስነ ምግባራችሁ ግን እስከ ገነት ድረስ ይወስዳችኋል። ገባችኋ? ስነ ምግባር ነው ዛሬ ጥሩ ደረጃ የሚያደርሰው ማለት ነው። ገባችኋ? አውቃለሁ አለማዊ ነገር ላይ ሐረካት ብዙ ሐረካት ምታደርጉ ከሆነ ትወደዳላችሁ ምናምን ነገር ነገር ግን ይሄ መወደድ ጊዜያዊ ነገር ነው። ገባችኋ ይሄ አለማዊ ጊዜያዊ ነገር ነው። እቺ ልጅ እንግዲህ እያያችሁ ነው። ልጆቹ በራሳቸው ምክንያት እየተጣሉ ቢሆንም ማለት ነው የነሱ ትዳር ምክንያት እሷ ሆና ነው የታየችው። ለምን እሷ ከመጣች በኋላ ነው ነገሮች እየጎሉ እየጎሉ እየጎሉ እየተካበዱ ልጁም አልሰማ ብሎ ኦዲየንስ ሚለውን እንዲሁም ጠላት ሚለውን ኦዲየንስ ጠላት ነው እያልኩ አይደለም፣ ነገር ግን በሩታ ስህተቶች አንዳንድ ከኔም ጭምር ብዙ ነገር እያልን ነበረ፣ ገባቸዋ። ስለዚህ ሆ ብለናል ነው። ልጁም የማይሆን መስመር ያዘ። ልጅነት አልጨረሰም ልክ እንዳለው ሮጦ አልጠገበም ማለት ነው። አብርሽ የትዳር ኃላፍትና አልተሰማውም። ገባቸዋ። ትዳር በፈለግከው ሰዓት የምትገባበትና በፈለግከው ሰዓት የምትወጣበት እንደዛ ነው የተረዱት ሁለቱም ማለት ነው እና። እቺም መጣች። አንቺ ላይ እንደዚህ ድርጊት እንደማይደረግ በምን እርግጠኛ ነሽ? የምሬን ነው እምልሽ እንዴ። ሰው የዘራውን ነው የሚያደው። የምሬ ነው የምላችሁ። መጥፎ ነገር ብትዘሩ መጥፎ ነገር ነው የምታጭዱት። ምናልባት መጥፎ ነገር ስትዘሩ ስሜታዊ ሆናችሁ፣ ፍቅር ላይ ሆናችሁ ይሄ ፍቅር ነው ምናምን ልትል ትችላለች ሄርሚላ ግን ይሄ ጊዜያዊ ፍቅር ነው፣ መሰረት የሌለው ፍቅር ነው። አሻዋ ላይ የተተከለ ዛፍ እንዴት ነው ንፋስ ያም ይሄም ያወዛገበው የለ ያወዛውዘው የለ። ልክ እንደዛ አይነት ፍቅር ነው እንጂ ፍቅር ትክክለኛ ፍቅር ቦታውን ያውቃል በትክክል ትክክለኛ ፍቅር ባለትዳር ላይ ቢያንስ ባለትዳር ላይ ሄዶ አይዝም። ገባችዋል የሰው ልጅ ማጣትም ተሰርቶ ይገኛል፣ ምንም ነገር ይገኛል። ግን ትዳር ማበላሸት ደግሞ ትክክል አይደለም። በእኛ እምነት ለምሳሌ በእርግጥ ማንም የእምነቱን እየፈጸመ አይደለም። እውነት ለመናገር ስለ እምነት ባናወራ በማንኛውም እምነት ሴት ልጅ እንግዲህ የእሷን ሀቅ ሳይወጣ ሌላ ሴት ጋር ይሄድ ብሎ የሚፈቅድለት ማንም የለም። ገባችኋ? ሆኖም በቃ እቺ ልጅ የምትሰራው ነገር ምንም ነገር ደስ አይልም። ይኸው ከእሷ ጋር ከሆነ መልኩ ሊያምር ይችላል፣ ሊበላ ሊጠጣ ይችላል። ግን ይሄ ጊዜያዊ ደስታ ነው፣ ጊዜያዊ ደስታ ነው። እርግዛ ያለቀሰችውን በአንድ ቀን ዋጋ ያስከፍለዋል። ለዚስ ልጅ እውነት ልጄ ብሎ ይጠራል ወይ እውነት ልጄ ብሎ ይጠራል ወይ? የምር እኔ አሁን ፕሮግራሙም ሲዘጋጃ ይቻላል ፊቱ ደመና እንደሆነ ምንድን ነው፣ እኛ ማናውቀው የሆነ ሚስጥር ካለ ይነገረን። ሌላ ነገር እኮ አይደለም እኛ ያልነው፣ የማናውቀው ሚስጥር ካለ ይነገረን። በቃ እንወቅኛ ግን ሁላችሁም ነገሩን ጨርሳችሁ ከመጣችሁ ኦኬ ድራማ የምሰሩ ከሆነ በዚህ ያህል የሚመጣው ዶላር ካፍንጫዬ ይውጣ የምር እናንተ እኮ ተመልካች ይወዳችኋል ማንም ነገር ብታደርጉ ተመልካች ስለሚወዳችሁ እንትን ማለት ትችላላችሁ ሽንታችሁንም ስሸኑ እኛ እናያችኋለን ይህን ያህል እኛ ላይ መተወንም አያስፈልግም ማለት ነው እና ትናንትና እኔ እንዴት እንደደነገጥኩኝ የምር ከትክክለኛው ምንም የ የመኪና ብዛት የለ የሰው ብዛት የለ ሄዶ ከድንጋይ ጋር ሲላጠም፣ ይሄ ልጅ ምን እያሳየው ነው? ደግሞ ወንዝም ላይ እግሩ ሰመጠ። ይሄ ልጅ ፈጣሪ ምን እያሳየው ነው ብዬ ነው ያልኩልኩ።